ኦኬ፣ ስለዚህ ከመጀመሪያው መደምደሚያ ልነሳ። የመጀመሪያው መደምደሚያ በኋላ ላይ መጀመሪያ ያንገራገርኩት፣ በኋላ ላይ ግን ውዬ አድሬ የተቀበልኩት እና ይሰራል። ይሄ ነገር ምንድን ነው? የሰው ልጅ በውጭ በኩል የተገለጠ የህይወት ውጤት ከሰውየው ማንነት ውስጥ ነው የሚወጣው። ይሄን በፍጹም መቀበል አቃተም ይጀምራል ሰሙ በውጭ በኩል ማለት ገቢ ማለት ነው። በውጭ በኩል ማለት ጤንነት ማለት ነው። በውጭ በኩል ማለት ከሰው ልጆች ጋር ያለ ግንኙነት ማለት ነው። በውጭ በኩል ማለት በማህበረሰብህ ውስጥ ያለህ ስታተስ፣ ደረጃ ማለት ነው። ራስን ስታይ የምታየው ሰው ማለት ነው። በተለያዩ ሰዎችም አንተን በምታውቃቸው ውጤቶች የተገለጠ የህይወት ውጤት ከአንተ ውስጥ ከእኔ ውስጥ እንደሚወጣ ለመጀመሪያ ጊዜ ከብዙ ማንገራገር በኋላ ነው የተቀበልኩት። ምን አለ መሰለ፣ ከምሰራበት መስሪያ ቤት አይደለም ገቢን ማገኘው እንደማለት ነው። ይሄ ኮንትራዲክት ያደርጋል አለ ከእውነተኛ ተጨባጭ መሬት ላይ ካለ ነገር ጋር፣ ገቢህን የምታገኘው ከምትሰራበት መስሪያ ቤት አይደለም እንደማለት ነው። ወይም ያንተ ኢኮኖሚ የሚመነጨው ከምትኖርበት አገር አይደለም፣ ወይንም ግንኙነቶችን እንዲበላሽ ያደረገ ወይም ተቃንቶ ጥሩ እንዲሆን ያደረገው የሚስትህ ወይም የባልሽ ባህሪና ማንነት ሳይሆን ያንተ ማንነት በውጭ በኩል መገለጥ ነው ያን ውጤት ያመጣው ይህን መቀበል ለመጀመሪያ አካባቢ ላይ ከሆንክ በጣም በጣም ያስቸግራል እኔ ግን ከዛ በኋላ ምንድነው ማድረግ የጀመርኩት መሰለህ የእውነት ወደ ኋላ እየተመለስኩኝ አንዳንድ ነገሮች ማየት ጀመርኩ ምናልባት የሚያዳምጡን ሰዎች ይህን አሁን የምንለውን ነገር በህይወታቸው ልምምድ እያዛመዱት እንዲከተሉት በምን አይነት መንገድ ማንነትህ በውስጥ በኩል እንደተሰራ ማወቅ ከፈለግ ውጤትን እይ። በቃ አለቀ። ስለዚህ እኔ ያሳረፈኝ ምንድን ነው? ውጤትን እይ ይለኛል። ማይ እነዚህ ውጤቶች ነበሩ፣ ለማስተካከል ስለፋ የነበረው ማለት ውጤትህን እይ ሲል ማለት መሰለ የገቢህን ፓተርን ይሄው ይለኛል። ገንዘብን በተመለከተ በውስጥ በኩል እንዴት እንደተሰራ ማወቅ ከፈለግ፣ በቃ ሌላ የትም ቦታ አትሄድ። ጠንቋይ ጋር መሄድ አያስፈልግም ኮከብ ቆጣሪ ጋር መሄድ አስፈልግም። ጀስት ሉክ አት ዩ ሪዛልትስ ውጤትህን እና ውጤቱ ያንተ ከሆነ በአንተ ስም የተመዘገበ ከሆነ ያን ውጤት ያመጣው ነገር ከውጭ ያለ ነገር የአለቃ ባህሪ፣ የምትኖርበት አገር ምናምን ሳይሆን አንተ ውስጥ ከውጤቱ ጋር የሚመሳሰል ነገር አለ። ጀስት ውጤትህን ኢ የሚል ነው። ከዛ ተከትዩ ውጤቶችን ማየት ጀመርኩ። ገቢን ማየት ጀመርኩ። ወዝን ጉድ ግንኙነቶቼን ማየት ጀመርኩ። በጣም ደግሞ በጣም ለእኔ ማተር የሚያደርገው ነገር ከሚስቴ ጋር ያለው ግንኙነት ነው። እሱን ማየት ጀመርኩ። እወዝን ጉድ። ጤንነቴን ማየት ጀመርኩ። በዛ እድሜ ላይ ሊኖረኝ የሚገባው አይነት ጤንነት አልነበር ዳ ወዝ ነው ጉድ። ስራዬን አየሁት። ስራ ወዳለሁ ማለት የተሰጠኝ ስራ በደንብ ኤክስኪዩት አደርጋለሁ። ግን ትልቁ ችግሬ ምንድን ነው? ማታ ማታ በተለይ አንዳንድ ጊዜ ከሰዎች ጋር ለየት ብዬ ምንድን ነው እያመጣሁት ያለሁት ውጤት ብዬ ስመዝን ትርጉም አይሰጠኝ የሆነ ብዙ እንቅስቃሴ ብዙ ክንውን ብዙ መውጣት መውረድ፣ በሰዎች አይን የመታተር ነገሮችን ተክቶ የመስራት የሚመስል ግን አንተ ስትመዝነው ውጤት የሌለው አይነት ነገር ሆኖ ነው ያገኘሁት። እነዚህ ነገሮች ምን ላደረጋቸው ይችላሉ? በቃ ተጨባጭ ነገሮች ናቸው። ከዛ በኋላ እነዚህ ውጤቶች የመጡት አንተ ውስጥ ከተገነባው ማንነት ውስጥ ነው። እንዲያውም ሲያመሳስልልኝ ይህን ነገር እንዲረዳም ሚሰጠኝ ሜታፎር ምንድነው? ቴርሞስታት ነው። ምናልባት ይህን ነገር ታውቀዋለህ ብያለሁ። ቴርሞስታት ማለት ምን ማለት መሰለህ? እዚህ ቤት ውስጥ ለምሳሌ እንትን ቢኖር ምንድነው? ስቶቭ ቢኖር ቢኖር የሆነ የሙቀት መጠን ላይ ሴት ታደርገዋል። ለምሳሌ 80 ዲግሪ ሴንቲግሬድ ላይ ሴት ታደርገዋል። 80 ዲግሪ ሴንቲግሬዱን አትብለጠው፣ አትነካው፣ እዚሁ እዚህ ላይ ሆን እንደማለት። ከዛ በኋላ ላይ ከ80 ዲግሪ ሴንቲግሬድ ላይ አድርገ ኦቨኑ ስታስነሳው ሙቀቱ መጨመር ይጀምራል። መጋል ይጀምራል ማለት እየጋለ እየጋለ እየጋለ፣ ከዛ ከተጠቀሰው 80 ዲግሪ ሴንቲግሬድ በለጥ ሲል ያጠፋና እንደገና ወደታች ይመልሰዋል። ሲቀዘቅዝ ያበራና እንደገና ወደ ላይ ሰማንያ አካባቢ ላይ ነው የሚንቀሳቀሰው ማለት ነው። ከሰማንያ በጣም ወደ ላይ መውጣት አይችልም፣ ከሰማንያ ወደታች መውረድ፣ እዛው አካባቢ ላይ ነው ሴት የሚደረገው። አይደንቲቲ ማለት እንደዛ አይነት ሴቲንግ ነው እንደዛ አይነት ሴቲንግ ነው። ሴት ተደርገናል ማለት ነው። የሆነ ጊዜ ላይ የሆኑ ሰዎች ወይም የሆኑ ብዙ ሰዎች ተባብረው ሳያቁት እነሱም ኑሯቸውን እየኖሩ እንዲሁ አንተም ኑሮውን እየኖር እግረ መንገዳቸውን ሴት አድርገዋል። ያን ሴቲንግ ማለፍ አትችልም። ትናንትናም ስናወራ ነበር፣ አለ ሰው ራሱን መብለጥ አይችልም የሚለው ነገር ማለት ነው። የእውነት ማየት ጀመርኩ። በተለይ ከገንዘብ ጋር የነበረውን ነገር ማየት ጀመርኩ፣ እንዴት እንደተሰራው ማለት ነው። ወደ ኋላ እየሄድኩ ትንሽ እድሜ ላይ በነበርኩበት ጊዜም ጭምር እየሄድኩ ማየት ጀመርኩ። እንዳው እግዚአብሔር ባይልልኝና ጭንቀቱ በስቶ እንደዚህ አይነት መረጃዎችን ማፈላለግ ባልጀምር ኖሮ ዝም ብዬ ብኖር ኖሮ ምናልባትም በጣም ይባሰ፣ ለዛ አይነት የስራ ደረጃ እና ለዛ አይነት ማንነት የማይመጥን ኑሮ ወደ መኖር ላመራ ችል ነበር። ከዛ በኋላ እያየው ስመጣ እውነተኛ ሴቲንግ አሁን ይሄ ሴቲንግ ለምን ለሚያዩ ሰዎች ግልጽ እንዲሆን አሁን ይሄን የምናወራበት ምክንያት ምንድነው መሰለት? አደለ ሰው ሊለውጠው በማይችለው ነገር ለኃይሉን እንዳባክን መንገድ አለ። ለሱ ነው፣ አሁን ይሄን ነገር እያደረግን ያለ ነው። ከዛ በኋላ ብዙ ነገር ማይጀመርኩ ከገጠሙኝ መጽሐፍቶች መካከል አንደኛው እስካሁን ድረስ ለሰዎች ሪኮመንድ የማደርገው የዶክተር ማክስዌል ማልት መጽሐፍ ነው፣ ሳይኮ ሳይበርነቲክስ። እኔ በጣም ሌጀንድ ነው ለኔ እሱ መጽሐፍ ማለት ነው። እሱኛው ላይ የመጽሐፉ የመጀመሪያው ምዕራፍ ሰልፍ ኢሜጅ ይላል። ሰልፍ ኢሜጅ ማለት ልክ የገሃዱ መስተዋት ፊት ቆመን መልካችንን እንደምናየው፣ መስተዋት መችስ ምን ያደርጋል? የሆንከውን ነው የሚያሳይ ፊት ለፊቱ ላይ ከቆምክ። ልክ እንደዚያው የኛን ደመነፍሳዊ መልክ የምናይበት ውስጣዊ ሌላ መስተዋት እንዳለ ይዳግራል ሰውዬ። ያ መልክ ያ በውስጥ በኩል የምታይ ወደ መነፍሳዊ መልክ ነው፣ ውጤቱ ነው የሚወጣው በውጭ በኩል። ያን መልክ ልትበልጠው በፍጹም አትችልም፣ አትልፋ ነው የሚል። ምናልባት በብዙ የህይወታቸው መስክ ታግለው ታግለው ታግለው አመታት አስቆጥረው እስካሁን ድረስ ያልፈቱ ወይም እሱን ሲፈቱ ሌላ ችግር የፈጠሩ ሰዎች ችግራቸው ሌላ ነገር ሳይሆን የመልክ ችግር እንደሆነ ሊገነዘቡት ይችላሉ ማለት ነው አሁን ከማወራው ከሁሉ ነገር በላይ ደግሞ ባህሪ እንትኑ ምንድነው? በጣም አስገራሚው ነገር ያ መልክ ያ ሰልፍ ኢሜጅ የተባለው ነገር ሰብ ኮንሸስ አይደለም፣ በሚያስበው አእምሮ የምትመራው ነገር አይደለም። ተደብቆ ነው የሚቀመጠው፣ ውጤት ሲያመጣ ነው የምታየው። የመጣው ውጤት በውጭ በኩል ስለሚመጣ የሚያስበው አእምሮ ሲያየው ከውጭ የመጣ ይመስለዋል። ግን የሚፈጥረው በውስጥ በኩል ያለው ፓተር ነው። ያን ውጤት ትፈጥረዋለህ፣ በውጭ በኩል ታያለህ። እንዲሁ አንተ ከፈጠርከው ነገር ጋር ስትታገል ትኖራል። ይህ አባባል ግልጽ ከሆነ ማለት ስለዚህ እኔ ፈጥረዋለሁ ምን እንደማለ አሸዋ ላይ እንደመሄድ ማለት። ደቃቃ አሸዋ ልክ ባህር ዳርቻ ላይ ያለውን ደቃቃ አሸዋ በእግርህ ስትራመድ መራመድህ ነው አይደለ? ኮቴውን የሚፈጥረው አ ምንድን ነው ይሄ ኮቴ። ኬት እየሄድክ ወደፊት፣ ኮቴው ከየት መጣ እንደማለት ነው አንተን የምትፈጥረው በሄድክበት ቦታ ሁሉ ይከተላል። ግን ኮቴ ከየት መጣ እያልክ እየተገረም ከመኖር አይነት ነገር ነው ማለት። ስለዚህ ልክ ይሄን ሳቅ እንዴት አድርጌ መለወጥ እንደምችል ወደ ምረዳበት ሌላ መንገድ ነው መሄድ የጀመርኩት። ይሄ ስቶሪ በጣም ረጅም ስለሆነ ሌላ ጊዜ በሰፊው በሌሎች ሪሶርስ ላይ ስለምናወራ፣ ባጭሩ እዚህ ቦታ ላይ ማስቀመጥ የምንችለው ነገር ምንድን ነው? ሰዎች የውስጥ መልካቸውን፣ ራሳቸውን የሚያዩበትን መንገድ፣ ከገንዘብ ጋር ያላቸውን ስውር ግንኙነት፣ ከሰው ልጆች ጋር ያላቸውን ስውር ግንኙነት፣ ራሳቸውን የሚያዩበትን መንገድ፣ ኢቭን መልካቸውን፣ ቆዳቸውን፣ የቆዳቸውን ቶን፣ ድምጻቸውን፣ አፍንጫቸው የሚያዩበት መንገድ በውስጥ በኩል ካልተለወጠ በስተቀር እጅግ በጣም አስቸጋሪ ነው። እንግዲህ አሁን ጊዜ ስለሌለ ልተው እንጂ እንዴት እዚህ መደምደሚያ ላይ እንደደረሰ ዶክተር ማክስዌል ማልትስ በደንብ አርጎ ያብራራዋል። እሱ የፕላስቲክ ቀዶ ጠጋኝ ነበር የነበረ እንዴት ሰዎች በውጭ በኩል የተስተካከለውን ሰውነታቸውን ማየት እንደማይችሉ ሲያስረዳ you will be surprised። ስለዚህ ምን ማለት ነው? በውስጥ በኩል ሰዎች የህይወት ካርታ አላቸው ማለት ነው። ያ ካርታ እስካለ ድረስ እሱ ወደሚወስድ አቅጣጫ ነው የምትሄደው። ከሁሉ ነገር በላይ እንግዲህ አሁን እዚህ ጋር እንድንገንዘብ እንድንገንዘብ የሚያስፈልገው ምንድን ነው? የዚህኛው ሰልፍ ኢሜጅ ማንነት፣ አብዛኛው ነገር የተሰራው በሌሎች ሰዎች ነው። ይህንን ያንተን መልክ የሰሩት ሌሎች ሰዎች ናቸው። የሰው ሰዎች የሰሩት ሰው ማለት ነው። በነገራችን ላይ ሰልፍ ኢሜጅ ማለት ባጭሩ ውስጥ አስቀምጠው፣ ሰዎች የሰሩት ሰው። ትልቁ ጥያቄ ነበረኝ እሱ ላይ ስለሆነ እነግርሃለሁ አብዛኛው ነገራችን የተሰራው በሌሎች ሰዎች ነው። አብዛኛው ነገራችን ደግሞ የተሰራው ገና ትንሽ ልጅ እያለን ነው። ብለን አደባባይ ላይ የምንናገረው እንደዚህ ነኝ፣ እዚህ እኖራለሁ፣ ይሄን ገቢ ያገኛ ምናምን እያለን የምናወራው ሰው የተወለደው ሰዎች ከሰሩት ማንነት ውስጥ አዋ ተዋጥቶ የተሰራ ሰው ነው ማለት ነው። ይሄኛው ሰው አንተ ብቻ አይደለም። ማነው እናት አባት ብቻ አይደለም እናት አለች አባት አለ ታላላቅ ወንድምና እህት አለ አጎቶች አሉ። በዙሪያ የነበሩ ትንሽ በነበርክበት በዙሪያ የነበሩ ኬጂ ያስተማሩ አስተማሪዎች ኬጂ ስትማር አንተ ትምህርት ቤት ውስጥ ትልልቅ እድሜ ላይ የነበሩ የነገሩ ያሉ የመቱ ፊት በፊታቸው ጀስቸር ያሳዩ ነገር በሙሉ እስንሳይዲ ያ ነገር አሁን እንግዲህ፣ እዚህ ላይ በነገራችን ላይ ሰዎች ብዙ ጊዜ እንዲህ ተደርጌ ስለተሰራው እኔ ወደፈለግኩበት አቅጣጫ ማድረግ አልችልም ብለው ደግሞ ሲያመካኙ ሌላ ጠርዝ ታያለ። ግን ይሄ እውነታ ነው። ይሄ እውነታ ነው። ሰዎች ናቸው የሰሩት። እሱ ብቻ አይደለም። ግጭ ለምን መሰለ ሰዎች እንደሰሩት ማወቅ ከፈለግ ሁልጊዜ ልትለውጠው የምትፈልገው ነገር አለ ባንተ ውስጥ አይደል? ልትለውጣቸው የምትፈልጋቸው ውጤቶች አሉ። አንተ ሆን ብለ ከፈጠርክ ለምን እንደምትለውጣቸው ትፈልጋለህ? ያንተ ኦሪጂናል ስሪት አይደለም ነገሩ ማለት አንተ በማታውቅበት ጊዜ ሰዎች እኮ እንስራ ብለው እኮ አደለም ይሰሩ። እነሱ ኑሯቸውን ነው የሚኖሩት። ለምሳሌ አባትና እናት ሲያወሩ፣ ሲደባደቡ፣ ሲታገሉ፣ ሲወቃቀሱ፣ ሲዋሹ፣ እውነት ሲናገሩ፣ ይህን ሁሉ ነገር ሲያደርጉ አንተ ከፊት ለፊታችን እንደተቀመጠው ካሜራ ትቀርጻለህ። ማነፃፀሪያ ስለሌለ ይሄ ጥሩ ነው ይግባ፣ ይሄ መጥፎ ነው ይውጣ የምትልበት ፊልተር ስለሌለ እንደመጣ ገብቶ ተፈጥሯዊ የሚመስል ሰው ይሆናል። ተፈጥሯዊ የሚመስል ብዙ ጊዜ ስንከራከር ከኛ አንጻር ነው አይደል? ምንከራከረው ያ ስታንድ ፖይንት እኮ የሌሎች ሰዎች ነው። ግን ተፈጥሯዊ ከመምሰሉ የተነሳ ሽንጥህን ገትረህ ነው ብትከራከር፣ ማስረጃ እየመዘዝክ። ማስረጃ እኮ ግን ለጥሩም ነገር ልትመዝ ትችላለህ፣ ለመጥፎ ሁሉም አይነት ነገር አለ አለዚህ ምድር ላይ ሁሉም ሰው ውስጡ ካለው ወርልድ ቪው ውስጥ ነው ማስረጃ የሚመዘዘው። ስለዚህ እነዛ ሰዎች ሰሩን የተሰራበት ጊዜ ደግሞ እኛ ገና ደመነፍሳዊ በነበርንበት ሰዓት ወይም ደግሞ በጣም ጨቅላ በነበርንበት ጊዜ ስለሆነ ገብቶ ተደበቀና፣ እሱ ከተደበቀ በኋላ ነው ኮንሽስ ባሪር የተሰራው። ወይም ደግሞ ይሄ የሚያስብ አእምሮ ከዚያ ማንነት ውስጥ ነው ወደ ላይ የወጣው። ይሄ አባባል ግልጾ ነው ሳብኮንሽስ ነው ማለት ነው። በነገራችን ላይ አይደንቲቲ፣ እስኪ ይሄን ማቀብ መሰለ። እኔ ስለ ራሴ በጣም ትልቅ ግምት ነበረኝ በብዙ ነገር ውጤቴን ሳይ ግን ኮንሺየስሊ እንደዚህ ነው ብዬ ከማስበው ሰው ጋር አይመሳሰልም። ውጤት ምን ማለት ነው? የሚያስበው አእምሮ እንደዚህ አድርጎ የሚያምን ይመስለዋል እንጂ እንደማያምን የምታውቀው በመሬት ላይ ያለው ውጤት ከዛ ነገር ጋር የሚያያዝ ማለት ውጤት እሱን አይመስልም። ውጤቱ ካልመሰለ አትጠራጠር፣ ምታምነው እንደ ውጤቱ ነው እንጂ እንደ አእምሮ አይደለም። ቆይ አሽይ እዚህ ጋር የማስበው ነገር አለ አይደል። ስለ ሁሉ ስለ ነገሮች የማስብበት መንገድ አለ። እኔ የማስበው ነገር እና ውጤቶቼ አንድ አይነት ካልሆኑ ውጤቴን የሚያሳየኝ የማስበው ሳይሆን አይደል፣ እውነተኛው የማምንበት ነገር ቢሆን ኖሮማ በቃ አንጠያይቅም። ማለት እኮ ሀሳብ የምታስበው ነገር ቢሆን ኖሮ ውጤትን የሚፈጥረው፣ ዛሬ አታሳድረው፣ ዛሬ ነው ታስተካክለው ሁሉን ነገር አይደል? በትክክል አዎ። ምንም ኦኬ፣ ሌላ ሌላውን ነገር እንተው። ለምሳሌ ገንዘ ሀብት ማፍራት ምናምን ጊዜ ይወስዳል፣ እሱን እንተው። ያንተን ባህሪ መለወጥ ከዛሬ ጀምሬ እዛ ቦታ አልደርስም አልክ። ድንገት የሆነ ሰዓት ቁጭ ብለህ ራስን ታገኘዋለህ እዛ ቦታ ላይ። ማን ነው የወሰደ? ለምንድነው ሰዎች ከሶሳቸው መላቀቅ የማይችሉት? ለምንድነው ሰዎች የማይወዱትን ባህሪ ደግሞ ደግሞ ደግሞ የሚያደርጉት? ለምንድን ነው ሰዎች ማድረግ የሚፈልጉትን ማድረግም የሚችሉትን ትንንሽ ባህሪ ራሳቸው ለማስፈን የማይችሉ? ለምንድን ነው በማሰብ ቢሆን ኖሮ ይደረግ ነበር ማለት ነው። ባህሪያችንን የሚገዛ አብዛኛውን የህይወታችንን ውጤት የሚቆጣጠረው ነገር ሀሳብ አይደለም፣ በውስጥ በኩል የተገነባው አይደንቲቲ ነው። እሱ ደግሞ ሳብኮንሽስ ነው እንዳልኩ ማለት ነው። ሌላኛው አብዛኛው የህይወታችን ውጤት እንግዲህ የህይወታችን ውጤት የሚቆጣጠረው ይሄኛው ማንነት የሚያስበው አይደለም። የሚመኘው የሚተነትነው እንዲህ ባደርግ የሚለው እንዲህ ባላደርግ የሚለው እሱኛው አይደለም። ጸጥ ብሎ ስራውን የሚሰራው ግን እንደ መንፈሳዊ የሆነው ማንነታችንን ውጤት የሚያመጣው ዘጠና አምስት እና ከዛ በላይ ፐርሰንት ውጤት የሚያወጣው እሱ ነው። ምን ማለት መሰለ፣ አሁን መቶ ብር ኪስ ውስጥ ካለ ከመቶ ብሩ ውስጥ ዘጠና አምስት ፐርሰንቱን ሳታውቀው ነው ያገኘው። መጨነቅ አያስፈልግህም ነበር ማለት ነው። ዘጠና አምስቱን ለማግኘት ምናልባት ኮንሽስሊ ታግላ አዲስ ትምህርት ተምረህ የሆነ ነገር አድርገህ ያገኘህ ተጨማሪው አምስት ብል ልትሆን ትችላለች። በአንተ ሆን ብዬ ላርግ ብለህ ያገኘው እሱ ሊሆን ይችላል። አብዛኛው ነገር ግን የሚመነጨው ዝም ብለህ ብትተው ይኖረ ትኖራለህ ማለት ነው። በሌላ አነጋገር ሴቲንግህን ትኖረዋለህ። በቃ ምንም አያስፈልግም። ከፍ ሲል ትቀንሰዋለህ፣ ዝቅ ሲል ከፍ ታደርገዋለህ። እዚሁ ሬንጅ ውስጥ እዚሁ ጣሪያና ወለሉ መካከል ትኖራለህ። ይሄንን ይህንን መቀበል፣ በነገራችን ላይ ይኸውልህ፣ በሀሳብ ደረጃ ገብተዋል ማድረግ ታደርገዋለህ ማለት አይደለም። አሁን ለሚሰሙንም ሰዎች የምነግረው ይሄ ነገር እውነት ነው ብሎ ከተቀበለ አንድ ሰው ከዛሬ ማታ ጀምሮ መታገል ከማይገባው ነገር ጋር መታገል ያቆማል ማለት። ያ ነገር ምንድን ነው ካልከኝ፣ ውጤት ነው። ውጤቶቻችን ከእኛ የወጡ ከሆኑ ሞልዱ የተሰራው እኛ ውስጥ ከሆነ በዚህ ሞልድ ውስጥ ፈሶ ቅርጽ ያገኘ ከሆነ